እሱማ እናቷን ይቅርታ ትላለች እኮ ጊዜው የት ይቀራል? ብለሽ ነው እኮ እኛ አስቃባጮች ወደኋላ እንቀራለን። እናትና ልጅ። አረ እኛ ምናገልሽ፣ እኛ አስቃባጮች ሳይሆን ይሄ የሕሊና ጉዳይ ነው ይሄ ማሽቃበጥ አይደለም። እኔ እናቴን፣ አንቺ እናትሽን እንደምትወጪ ሰው ሁሉ እናቱን ይወዳል። በቃ እናቷን አትናገር ነው። እኛ ገባሻለሁ። እሱማ ነገ የእጇን ካገኘች በኋላ መልሳ እናቴ ቅርቤ ማለቱ አይቀርም። ኖ አሁን ማድረግ ያለባቸው እንደ እናትና ልጅ እናትና ልጅ ማስታር። በቃ እቺ ልጅ ሄደች፣ ከእናቷም ተደብቃን ሄደች፣ ከቤተሰቧም ተደብ ኢትስ ኦኬ ጎ ሄደች ሄደች። በኋላ እናትየ እንድታዝን ለምንድ ነው የምታረገው? ለምንድ ነው የምታረገው? ለምን በምን ምክንያት? በቃ ሄዳ ልጅ መንገዱን ጨርቅ ያርግለት፣ ይመቻት ከላስ ግን አርፋ ትቀመጥ። በየመንደሩ በየገስቱ ሴተኛ ዳር ይመስል አንድ ልጃገረድ ሴት ሴተኛ ዳር ይመስል በየገስቱ እየተንጠለጠለች መሰደብ መሰዳደብ፣ አረ ይደብራል እንጂ። እኛ እኮ እሷን ለማዳን ነው ስንሳደብ የነበረው። እሷ አሁን ማንን ለማዳን ነው የምትሳደበው? በቃ ሄዳልቻ መቷ ነው መግባት ኦለ ዩ ቲክቶክ ላይ ታያልሽ አይደል? አሁን ሳብሪ ምን ብላ እንዳዋረድቻት ታይተሻ? ታላ ዜድ እኔ እኮ ለዴዚ ደጋፊ ነው እናቷን እንዲህ ብለሽ ሰድበሻል ብላ ወጣችላት። ይሄ ሁሉን ከርሽ፣ ይሄ የምንናገራቸው ነገሮች ሁሉ ተቀርቶ የሚቀመጥ ነው። ዝም ብሎ አይደለም። ገባችዋ? ስለዚህ ስነ ስርዓት ያዙ ያዙ ያዙ ያዙ። አይ ልንገራችሁ ግን ይ ግርግር ለእሷ አይጠቅማትም። እሷ ከእናቷ ጋር አስታርቃችሁ እውነተኛ ነገር ማድረግ ሶኬ ከዛ ውጭ ያለው ግን በጣም ይደብራል። አንድ ልጅ ያገራል ሴትን እንዲያርጎ ማዋረድ በየገስቱ እያስገቡ ማዋረድ፣ እዛ ገስት ላይ ሂጂ፣ እዛ ገስት ላይ ሂጂ፣ ክብሯን ትቀንሱባታላችሁ። እና ስነ ስርዓታችሁን ያዙ። ተዉ እና ከቻላችሁ፣ ይሄ ልንገርሽ አዋጪ ነገር አይደለም። እቺ ልጅ ስዊዘርላንድ የገባችው በመዋጫ ነው። እናትዬ እናትዬ እኮ ምንም አልተናገረችም። ለምንድን ነው የማትተዋት? በቃ እሷ ምንም አላለችም። ልጇ ስትሄድም አልሰማችም። ጠፍታ ነው የሄደችው። አሁንም የምታውቀው ጉዳይ የለም። ጠፍታ ነው የሄደችው። ስለዚህ ከቤት ወጥታለች፣ የምትፈልገውን አድርጋለች። ዴዚ ማለት አሁን ሀያ ሁለት ዓመቷ ነው ህፃን ልጅ አይደለችም። ግን ክብሯን ሚዲያ ላይ እንድትጥል አትምከሯት። የምትወዷት ከሆነ አፏን እንደ በፊቱ ታርግ። ጊዜ የማይፈታው ጉዳይ የለም። ኋላ የምትታነቅበትን ነገር እንዳታረግ እኔ ነገር ያለው ቻሮ ግጥተስ ምናምን ጎራሽ በእኔ ተስፋ ቆርጣለሁ። እሷ ናት እንጂ ቆረጠችው። ስለዚህ የማይሆን ነገር ዜዶም ለሸቀለው ነው። አሞራውም ለሸቀላው ነው። ብር ቢኖረው አሞራው ብር ቢኖረው በመዋጮች ልጅ አንዲት ልጃገረድ ሴት በመዋጮ ሰው ሀገር አትሄድም። በመዋጮ አራት ሴቶች አዋጥተው ነው ይዟት ሄዱት። እሚያስይ ምንም እሚ ያን የሚያኮራ ስራ አልሰራችሁም። የሚያኮራ ስራ አይደለም የተሰራ መስ እቺ ገንቦ ጭንቅላት አለም። እቺ ስዊዘርላንድ ያለችው ዙዙ፣ እስራኤል ያለችዋ እናንተ አዋጥታችሁ በመዋጮ ነው እቺ ልጅ የገባችው። ሁሉ ነገር በመዋጮ ነው። በእውቀት የሆነ ነገር አይደለም። እንደ እናት ልጅ ትማር ነው ያለችው። ልጅቷ መርጣ ሄዳለች። ከትምህርት አልፈልግም ካለች አንድ ሰው እዛ ከሄደ ኋላ ነገሩ እንዲባ- ምን አለ አሁን፣ እኛ አውቀን ነው ያቀዘቀዝ ነው ይሄ ነገር ብዙም እንድንናገራቸው የሚያደርገን ነገር በውስጥ አለ፣ ግን አውቀን ነው ያቀዘቀዝ ነው ገባቸው። በተለይ ይህቺ ወንዳ ገረድ ዜዶ የምትባል የቲናንስም እንዳጠራ የቲናንስም እንዳጠራ ዋጋ አስከፍላታለሁ እዚህ ቲክቶክ እስከምትጠላው ነው ማረጋት ጭራ ነው ማስበቀላት በቃ ተፋቀሩ ሄዱ ግን ይረጋጉ በቃ ሴትዮዋ ምን ታርጋችሁ ሴትዮዋ ሁለት ወር አልፏታል ከሚዲያ ከወጣች ልጅቷም ታውቃለች ይሄን ጉዳይ ስለዚህ ሁሉም ይተዋወቃል፣ በውስጥ ግን በላይ በጣም የሚደብር ስራ ነው። ሲጀመር ባለፈው ሲናገር ነበር አበሻ ያየው አይን ምናምን ሳይሆን የአበሻነት ያዘነ ያዘነበት ጭንቅላት ጥሩ አይደለም። ይህ ሁሉ ሕዝብ ሁሉም ሰው ተደብቆ እኮ በውስጥ የፈለገውን ይሰራል። የእሱ ባሰ እንዲህ ያሬ ይደብራል። ደግሞ የልጅቷ መገተት እንጂ እኔ ትንሽ ብትረጋጋ ብትደበቅ ሞኛቱኝ እየሩስ እንዴት ነሽ ማሪ ሊንዳዬ እንዴት ነሽ ሰላም ነው አንቺ ጓል ሀውሴን አንቺ ለሀጫ ሪከርድ ላይ ነሽ እኔ ልንገራችሁ አንተ እዚህ ካለ በፌክ አካውንት ስነ ስርዓት አይው ለገራውኒ ያሽላልሃው ያሽቃላል ኋላ መውደቂያ ይሆናል። እኔ አውቄ ነው ዝም ያልኩት፣ ግን ውላችን ሴትዮዋን እንዳትነኩ ነው። ከነካችኋት እኛ በየ አጀንዳ እናነሳችኋለን። በየጀኑ የሰው በሽታ ውስጥ ነው የምትወድቁት። የሰው አፍ በሽታ ነው የሚያመጣው፣ ሌላ ምንም አያመጣም። ስለዚህ ስነ ስርዓት ያዙ፣ ስነ ስርዓት ያዙ።

ቦርኮ እያደረገቻት ነው ልጅቷን። ሆነቻንሪርድሁ ሪከርድ አድርጌ ነው እናትየው ጋር ደውላለሁ ምናምን ዜድ እና እናትየው ብሎክ ተደራርገዋል። የዛ ነው ጊዜ እኔ ላይ ስለሆኛታለሁ እኔ ብሎክ ያስደረግኳት ከዛ መታች። አሁን ደውዬ እናቷናን እስቲ ልብ ካላት አሁን ደውላ ቴናን ካናገረች እኔ ዜድ ሁለተኛ ላይፍ ገብቼ ስለ ዴዚና ስለ ሞራው አላወራም። እውነት እሷ ከቴና ጋር የምታወራው ሴት ሆኖ ማለት ነው። ክብር የሌላቸው ሲያስጠሉ እሱ አለችው። ሌላው የሚለው እኮ ልንጋሬሽ እና ለእናት ክብር ይኖር እኮ ነው በኢትዮጵያ ባህል ለምን አይሆንም? እንደዛ ነው እንጂ ሌላ ነገር ሆነቺ ልጅ ሄዳለች በልጅቷ እንዲመቻት ማ ያለባቸውምናን ለመሰለች ሲጀመር የኢትዮጵያ ባህል የእናት ክብር የሚባለው ጋይስ ሚዲያ ላይ አውጥታ እናቷን የአሳልፋ የሰጠ ጊዜ ነው ሲጀመር እናቷን ልጅቷን ትያል ክብደን ማርያምን ግን አሁን ይኸውልሽ ወዳ ፈቅዳ ኦሬዲ ሄዳለች፣ በማዋጮም ሆነ በራሷ ሄዳለች። እሱም የሚያውቅ ያውቃል፣ ያላወቀው ነው ወይዘው የሚሳደበው። ግን አሁን ማለት እናትዬዋን ምን አድርጊ ነው የሚሏት? እኔ ግራ የገባኝ ነገር ጌታ እናትዬ ዝም ብላዩና ምንም ነገር የተነፈሰች ነገር የለም። አርፋ በተቀመጠ ወታለች። ሚዲያ አታይም። ሁሉ ያሳዝን ሴት እኮ ናት። ማርመን ነው የምናደደው በቃ ታዉ የእናትየው ስም ታርጌት መሆን የለበትካችል እናትዮ በአሁን ሰትቦታልጅ ሁም ነገርሱ እናትዮ በመሄዷ ራሱ እኮ ሚዲያ ላይ ወታ ምንም አይነት መልስ አልሰጠችም። እንደሄደች እንደ ህዝብ ነው የሰማችው፣ የምታውቀው ጉዳይ የለም። አለቀ እንደ ሰው ነው የሰማችው። ትሂድ አትሂድ የምታውቀው ነገር የለም ሴትዮዋ። እኔ የምለው በእነሱ ቦታ ቢደርስባቸው እንዴት ሊሆኑ ነው? አሁን ልጅ ወልዶ ማለት ነው ልጅ ያላቸውም ቢሆን በእነሱ ላይ ቢደርስ እንደዚህ ያነገር ጥሩ ነው። በእነሱም ላይ ማሰብ አለባቸው። በራሳቸው ቦታ ሆኖ መመልከት አለበት። ለምን አያቀዘቅዙትም? እኔ ኮይ ገረመኝ። ለምን አያቀዘቅዙትም? በቀቺ ልጅ እጁ ላይ ገብታለች። በቃ መታው ነው ቢፈልግ እንኳን ደሟን ቀርቶ ቢፈልግ ይቀቅላት። ብፌልግ ከወደዳት ይንከባከባት፣ ካልወደዳት እናቷ ጋር ይመልሳት። እናቷ ትቀበላታለች። አራት ነጥብ እነዚህ ናቸው እንጂ፣ በየቦታው ወራ የነገሩን ነው።